ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ እናቀርባለን። ዌቢልድ ግሩፕ ዋና ስራ አስፈጻሚ ፒዬትሮ ሳሊኒ ጋር በሮም ተገናኝተን እየተሳተፉባቸው ባሉ ታላላቅ አገራዊ ፕሮጀክቶች አፈጣጠም ላይ ተወያይተናል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። በጥቂት ወራት ውስጥ በሚጠናቀቀው የኢትዮጵያና የአፍሪካ ኩራት በሆነው ታላቁ የኢትዮጵያ ህዳሴ ግድብ እንዲሁም በኮይሻ ግድብ ፈጣን አፈጻጸም እንዳታየው ሀገራዊ ግቦቻችን በመሳካት ረገድ ዊ ቢውልድ ግሩፕ ጋር ያለን ትብብር ወሳኝ ነው ብለዋል። ጠቅላይ ሚኒስትር አብይ ውይይታችን በመሰራት ላይ ባሉት ፕሮጀክቶች አፈጣጠም በፍጥነት በታገዘ ውጤታማነት ላይ ፈጠራን እና ዘላቂነት የስራዎቻችን ማዕከል አድርገን መያዝ እንደሚገባን ተነጋገርናል ሲሉ አስታውቋል። ጠቅላይ ሚኒስትሩ ውይይታችን የኢኮኖሚ እድገት በመምራትና የረዥም ጊዜ ልማትን በመደገፍ ሀገር የሚያሻገሩ ፕሮጀክቶች በመከናወን ረገድ ያለን የጋራ ቁርጠኝነት ያንጸባረቀ ነበር በማለት ሀሳባቸውን አጠቃሏል። ይህ እንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ብፁዕ ወቅዱስ ፖፕ ሊዮ 14ተኛ በቫቲካን ተቀበለናል። ውይይታችን በሁለትዮሽና የሽና በባለ ብዙ ወገን ጉዳዮች ላይ ያተኮረ ሲሆን ለዓለም ሰላም ያለን የጋራም አቋም ተወያይተናል ሲሉ አስታውቀዋል። የትምህርት ተደራሽነትን የማስፋት አስፈላጊነት በተመለከተ የጋራ ስምምነት ይዘናል ብለዋል። ጠቅላይ ሚኒስትር አብይ አህመድ ከብት በቅዱስ ፖፕ ሊዮ 14ኛ በቫቲካን ያደረጉት ውይይት በተንቀሳቃሽ ምስል ተከታትለን እንመለስ።

ኢትዮጵያ ለፋይናንስ ስርዓት እድገት ዘርፈ ብዙ ስራዎች እያከናወነች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ አምሳ አንደኛው የአፍሪካ ኢንሹራንስ ድርጅት አመታዊ ጉባኤን አስጀምረዋል። በአፍሪካ ያለው የኢንሹራንስ አንሰራር መሻሻል እንዳለበትና ዘርፉን የአገሪቱ ኢኮኖሚ እድገት ምሰሶ ማድረግ እንደሚገባ በምልክታቸው ጠቅሷል። በኢትዮጵያ ለፈጠራ ልዩ ትኩረት የሚሰጥ ንግድን የሚያሳድግና ኢንቨስትመንትን የሚያበረታታ ስርዓት እየተገነባ ሲሆን ለዚህ ጠንካራ የፋይናንስ ዘርፍ ቁልፍ መሆኑን እንገነዘባለን ብለዋል። በኢትዮጵያ የኢንሹራንስ ዘርፍ የፋይናንስ ዘርፍ ማዕከል በመሆኑ ወሳኝ እርምጃዎች እየተሰዱ መሆናቸውን ጠቅሰው ፈጠራል ለማሳደግ ውጤታማ ቁጥጥር ለማጠናከር፣ እና የፖሊሲ ባለቤቶችን ለመከላከል ገለልተኛ የኢንሹራንስ ተቆጣጣሪ ባለስልጣን መቋቋሙን እንደ አብነት አንስተዋል። የኢትዮጵያ የግብርና ባለስልጣን የእንስሳት ቄራዎች አደረጃጀትና የስጋ ምርት አገልግሎት አሰጣጥ ላይ በክዋኔ ኦዲት የተገኙት ችግሮች መፍታት እንዳለበት ተገለጸ። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በባለስልጣን መስሪያ ቤቱ የክዋኔ ኦዲት ሪፖርት ላይ የውይይት መድረክ አካሂዷል። ለቁጥጥር የሚያግዙ የህግ ማዕቀፎች አለመኖር፣ የእንስሳት ልየታና ምዝገባ ክፍተት፣ የእንስሳት ምርት ደህንነት ምርመራና የቄራዎች የፍሳሽ ቆሻሻ አወጋገድ የሚሉ ክፍተቶች መኖራቸውን የኦዲት ሪፖርቱ አመልክቷል። ባለስልጣን መስሪያ ቤቱ እነዚህ እና ሌሎች ችግሮች እንዲፈታ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳስቧል። በተለይ ዘርፉ ዓለም አቀፍ ገበያ ተወዳዳሪ እንዲሁም የተለዩ ችግሮችን በህግና አሰራር መፍታት እንደሚገባ የመንግስት ወጭ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ሀራሪ ቦሲሳ አስገንዝበዋል። በመጨረሻም የአዲስ አበባ ነጋዴዎችና አምራች የመስሪያ ቦታ የግብር አሰባሰብና የአሰራር ስራ ዝርጋታ ላይ ያሉ ክፍተቶች እንዲፈትላቸው ጠየቁ። የአዲስ አበባ ከተማ ከንቲባ አዳነች አበቤ በበኩላቸው ከንግዱ ማህበረሰብ የተነሱ ጥያቄዎች ለመመለስ የተሰሩ ስራዎች ቢኖርም ችግሮችን ሙሉ ለሙሉ ለመፍታት በጋራ መስራት ያስፈልጋል ብለዋል። ከንቲባ ከአዲስ አበባ የንግድ ማህበረሰብ ጋር በአገልግሎት አስተጣትና መልካም አስተዳደር ላይ ተቀራርቦ መፍትሄ ለመስጠት እድል ለመፍጠር ያለመ ውይይት አካሂደዋል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ